እናንተን ይህ ተምሽቶ ነው የመጣው። የፊትንስ ማነው በጭቆ የወቀው? እስኪ አብረን የምናየው ነገር አሰላም አለይኩም ወረሕመቱላሂ ወበረካቱህ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እኔ ደህና ነኝ አለው አልሐምዱሊላህ። ሀገር ክፍል ሰባ አራት ይዘንላችሁ መጥተናል። ይህም ቢዲ ሻማላይክ ንደምሰ ሲካ ያደረጋችሁ ቤተሰብ እንድትሆኑ ባትዶት እንጠብቃለን። እትንቆ እየጠበቀችው ነበረ ከዛም በኋላ ሁከት እያለ እንደምንም እቤቱ ደረሰ ከዛም ብትጠራው ብትጠራው አልሰማም ውድቅ አለ ማለት ነው እንደመጣ ከዛም በኋላ እሷም ቶሎ ብላ ስልክ ተደወለላት ስልኩ ሲደወልም ስልኩን አነሳትና የስራ ባልደረባው ነው የደወለለት ያፌታል እንዴ ሲላት አይ ያፊት እንኳን የለም፣ እኔ ባልተቤቱ ነኝ፣ የፈለግከውን ነገር መነገር ትችለኛለህ አለችው። እሱም ያለውን ነገር የስራውን ባህሪም ሆነ የቢሮውን ነገር ነገራት። እሷም እሺ አለችና ቁጥሩንና ፎቶችን የላከለትን ወደ ስልኳ አስተላለፈችና የሱን ስልክ ቀስ ብላ ወደ ስልኩ አስገባችለት። እሱም አልነቃም ነበረ። ከዛም በኋላ ሲነቃ እያለ እፉዬ ለሰጋንጭልኝ መድን ነው ስሙ ማስተራንጭልኝ ደህና ነኝ ደህና ነኝ እያለ እያጽናናት ነበረ። ከዛም በኋላ ያፌት ያፌት እያለች መጮህ ጀመረች። እሷም ከዛ እሷም ቶሎ ብላ ወደ ፎቅ ሄደች፣ ና የሚለጠጠፍና ፋሻ አመጣችለት። የሚያሽቅበት ማለት ነው። እንደምንም ብላ ሄደችና ቶሎ ብላ ዋረደችና ፋሻ አመጣችለት። ፋሻ ካመጣችለት በኋላ እራሱ እሷ አልታስትል አልቻለችበትም። ማሳመን ማለት ነው። ምክንያቱም በጣም ደም እየፈሰሰው ነበረ። ስላች ያለ ለሱ ሰጠችውና እሱ አሰረው። ቀስ እያለ እንደምንም ብሎ አሰረው። ካሰረው በኋላ ለማንም መናገር የለብሽም ይህን ነገር አላት። እሺ እሺ፣ ለማንም አልነገርም። እሺ እሺ፣ ለማንም አልነገርም። አንተ ብቻ ሰላሙን አለችው። ቤዛና ጽም ናታን እየጠበቁ ነበር፣ ሶፋ ላይ ተኝተው ናታን እስከሚመጣ ድረስ። አንተም ወደ ክላሳቸው ገብተው ከዛም በኋላ ናታን እየጠበቁ ወልዴ ተደራርበው ተኝተዋል። ናታንም ቀስ ብሎ መጣና ፅይ ቤዝ ምኑ ናችሁ ነው አልተኛችሁም እንዴ አላቸው በቀር እነሱም እነሱ ናታን እንዴ ምን ነው እስከዚህ ሰዓት ያመሸው እኛ ኮ ተጨነቅን አሏቸው አሉት እነሱም እሱም ስራ በዝቶብኝ እኮ ነው ቢሮ ትንሽ አስጨነኳቸው አደለም አላቸው እንዴ አስጨነኳቸው? ብቻ ነው እንዴ? በጣም ነው እኮ ያስጨነቀን። ምን ሆነህ ነው አለችው እህቱ ቤዛም። ተነሳችን ነው አዎ። ምን ሆነህ ነው ያስጨነቀን እኮ ይሁን ሰዓት እስከ አምሽተ አታቀ፣ ምን ሆነህ ነው እስከዚህ ሰዓት የቆይኸው? አለችው ቤዛም። ቤዝ፣ በጣም ይቅርታ፣ ትንሽ ስራ በዝቶብኝ ነበረ፣ ከስራሬው የበለጠ በጣም ስራ በዝቶብኝ ነው አላት። እኔጃ፣ በሰላም ከሆነ እሺ። እሺ ምግብ እንብላ ምግብ ላቅርብ እና አለች። አይ እኔ በልቻለሁ እናንተ ብሎ አላቸው። እንዴ ካልሆን ሰውተኛን ጥን አለችው። ሲሉ ቁጭ አልና እያወሩ ነበረ። ወንድሜ ግን ምን ነው ሰላም ነህ አይደለ? ስይ ሰላም ላይ የኔኮ የነቶትን የወደህት ያው ትንሽ ስራ በስሉጊ ነው ያመሸሁት እና በጣም ይቅርታ ስላስጨነኳቸው አላቸው። እሺ ችግር የለውም ስራ ከበዛብህ ግን የሆነ የሆን ከው ነገር ካለ ብነገኝ ደስ ይለኛል አለችው። ዜ አረዜ ምንንሽ ነው? ምንም ነገር እኮ የለም። አስተ የሚያስጨንቅ ነገር የለም። ስራ በስቶ ቢኖር አልኳችኋል እንዴ አላቸው። እሺ በቃ እንደዛ ከሆነ ምግቡ በልቻለሁ አል እንግባና እንተኛ አለችም። እሺ በቃ ግቡና ተኙ፣ እኔም ገብቼ ተኛለሁ አላቸው። ከዛም በኋላ ቁጭ ብለው ቆይ ምኑ ይሆን ድሜ እያለች እያሰበች ነበረ ካልወትሮ በዚህ ሰዓት እኮ አምሽቶ አያውቅም፣ እያለች እያሰበች ነበረ። እና አብረው ቁጭ ብለው እያወሩ ችግር ካለ ንገረኝ ወይምድ፣ እያለች እያሰበች ነበረ። እዚህ ጋር ቢኒና ገኒ ቁጭ ብለው እያሰቡ ነው። ከዛም በኋላ ኤፍራታና እንትና ቁስሉን ታሽግለት ስትል እሷ አልቻለችም። ከዛም በኋላ አንጩ በቃ እኔ አሽገዋለሁ አላትና፣ ተቀበለና፣ ፋሻውን ተቀበለና ቁስሉን እራሱ አሸገው። ይህ ነገር ለማንም ትንፍሽ እንዳት ትንፍሽ እላለሁ ብትይ ወርድ ከራሴ ለማንም እጄን መስጠት አያስ አልናገርም። እኔ ናታን ደግሞ አሳያቸዋለሁ ይህን ያረገኝን ነገር ትንሽ ብቻ ይሻለኝ ብቻ አላቸው። ናታን ምን የሆንከውን ነገር ለምን አትነግረኝም? እያለችው እንትን አለችው፣ አፋጠጠችው። እሱም ዝም አላት። ከዛም ቤዛ ፈጣ እያየችው ነበር። በቃ ክላስ ግባና ተኛ፣ ጠዋት እናወራለን አለች። ከዛ እሺ አለና ናታንም ገባ ወደ ክላሱ። እዚህ ጋር ታሽጎለት የአክስቱ ልጅ መጥቶ እየጠየቀው ነበረ። ወንድሜ ምንና ነው ግን ማታኮ ኢኮ አስጨነቀች ደውላ ነበረ አላት። አዎ ትንሽ አንስቼ ነው የገባሁት ደና ነኝ። ምንባለው እኮ ግን እነማን ናቸው እንደዚህ ያደርጉ ብሎ እንትን አለው። እነማን ምንድን ብሎ ትቆጣ አለው እና እሱም ተናገረው አይ አንተ ነገር፣ እኔ እኮ ስታገባ ተቀይረሃል ብዬ ነበር። አረና ቁጣውን ሲሰማ ይፋታም። የኔም አባት እንደዚህ ተወቅቶ ነበር በሞተው ብላ ስታስታውሰው፣ ከዛም በኋላ የንቺ አባት ተወቅቶ ነው እንደሞተው ምናምን አለና፣ ከዛም የክስቱ ልጅ ተቆጣና ወደ ቤቱ ተሰደደ። አይ ወንድሜ፣ አንተ እኮ ስታገባ ተቀይረሃል ብዬ ነበር፣ ነገሩ አልተቀየርክም አለና እሱም ሄደ ኤፋታዊ ና ነበር። አንቺ ግን ይህን ነገር ታያገልኩሽ ይህን ሁሉ ነገር ሳታይ ነው ያገባሽው የተገባ ነው ብሎ ጠየቃት። እሷም ለእኔ ለአንተ ቆይቶና ሞቶ ሊሆን ይችላል። ለእኔ ግን አባቴ መቼም አይሞትም፣ ግን እስከምትድን ድረስ እንከባከባለው አለችው። ከዛ እዚህ ጋር አብረን መስራት እንችላለን እያለችው ነበር። ግን ይህን ሰሞን ምንድና ልዩነት ነው? አንድ ቀለል እንደዚህ ልብ ልብ እንትን ያለሽ እያላት ነበረ። እሷም በውስጧ ያረጅቱ ናይዛ ዝም አለችና አስታወሰችና ዝም አለችው። ቤዛም ናታን በጠዋት ነው ወደ ከቤት የወጣው፣ እንዴ ይሄ ናን ጫማል እንዴ አለችና ተገረመች። ከዛ ዚጋ ደግሞ እፉ ለእንትና ትላንትና ትናንትና ናታን አምሽቱን የገባው ያው የፍርሃታን ጋር ሆኖ ይሆናል ብዬ አስቤ ነው እያለች ነበረ። ከዛም ቢዛ እየሰማቻል ነበረ ኪንዲ። እዚህ ጋ ናታን በጠዋት ወጥቶ ወደ ስራ ከቢኒ ጋ ሊያወራ ነበረ የሄደው። ከዛም ቁርስ ሊበሉ ተቀጣጥረዋል። ኪንዲ ፖሊሲ ሊባሉ ተቀጣጥረው ነበር እንዴ? የት እጃችሁ ነው ወንድሜ፣ የትደው ነው በጠዋቱ አለች ጽ ቤዛም። በጠዋት ነው የወጣው መሰለኝ፣ እኔ እንጃ አላየሁትም። እኔም እኔም ሊሄድ ነው በቃ ወደ ስራ አለችል። እንዴ እኔም ብቻዬ ቤት ውስጥ ጥላችሁ ነው እንዴ የምትሄዱት? ምን ናችሁ ነው እናንተ ሰው ልተሰብዱ ነው እንደ አለች ጽ። እኔም በቃ ወደ አንድ አንዳንድ ነገር ለእራት የሚሆኑ ገዝቼ ልምጣ አለች ቤዛም። እንደ እውነትሽ ነው እንዴ? እሺ ከቻልሽ ነ የሚሄድ አለች ነይ በቃ እኔ ሂጄ፣ ለራሴ ገዛቼ ምን የመሰለ ራስ ራት አዘጋጅቼ ነው የምቆያችሁ አለቻት ቤዛም። ኦሆ አንቺ ነሽ ምን የመሰለ ራት ምሳሪ አለች። ታያለሽ ማታ ነው የማሳይሽ አለቻት። ሲመጡም እንዳወራቸውና እንዳሰበችው ምን የመሰለ ራት ሰርታ ነው የጠበቀቻቸው። በሳቅ በፈገግታ ቤታቸው ተሞልተዋል። ሌሎን መጣች እና ሳን አላዘጋጀችለትም ደሷል። እንዴ ለእኔ ሳን አልተዘጋጅልኝም እንዴ አለች። እኔ እኮ እየመመጫ አልመሰለኝም ነበር። ይቅርታ፣ አቶ ልጅ፣ ወይዘሮ ልጅት አመጣልሻለሁ አለቻት እና ለእሷ ከኪችን ውስጥ ምግብ እናንትን አመጣቻቸው ከዚያም ራትን እየበሉ የሰጠቻ ምግብ መድኃኒት ያለው ነበረ ወደ ቤተሰቦች